እንዴት ነህ ቢኒ? ሩዲዬ አለሽ፣ እንዴት ነሽ? ደህና ነህ? አልገኛልሽ እኮ። አዎ፣ ስራ ምናምን እኮ ቢዚ አደረገኝ። ታዲያ ቢዚ መሆን ወዳጅ አያስረሳም። ልክ ነህ፣ አያስረሳም። ግን አንተ ታዲያ አትደውልም እንዴ? ወደ ውዬ መጣሁ አይደል። እንደ ደግሞ በጣም ነው ኧረ ተው እንጂ እንደዚህ ያልክማ አታሽኮር መመኝ ኧረ ምሬ ወይስ ካየሁሽ ስለቆየሁ ነው እንዳልከው ካየኝ ስለቆየክ ነው ይሄን ያህል የተጠፋፋ ነው ማለት ነው ደግሞ ለዚህ ናፈቅሽ ማለት ነው ናፈቅኩ እንዴ አዎ ሲገሩ እኔ እኮ ሰው የሚናፍቀኝ አይመስለኝም ነበር መናፈቅ ቢሉ መናፈቅ መሰለሽ እንዴ ባይሆን ነገ ለምን ቤት ምሳ ልጋብዝሽ እሺ ደስ ይለኛል ግን ግብዣ ምንን አስመልክቶ ነው አንድ ምነግርሽ ነገር አለ። በዚያውም ያው ቤቴ እንድታይ ፈልግ ነው። ነገ እንኳን አንድ ጉዳይ አለችኝ ግን በጨረስኩ ሰዓት ያው ምሳም ባይሆን ልምጣ። በቃ እሺ። ግን ነገር አይቻልም? እሺ አልቀርም። የእውነት እንዴ? ያው ነገር ታዘዛ አላልኩሽ ስለናፈኩሽ። ወደ ጉዳያችን ገባን ቀጥታ። እና ላይፍ እንዴት ነው ታዲያ? ምንም አይነት ምን ተፈጥሮ ነው? ማማ እኔ ምን አውቃለሁ ብለሽ ነው? እኔ ልጅ እንዲሁ ዝም ብሎ ዘቡ ብሎ መጥቶ ነው ያነቀኝ። ምንም ሳትባባሉ ማለቅ አይገርምሽም? ምናልባት ውጭ የሰማው ነገር ይኖር ይሆን? የሰማው ነገር ባይኖርማ መቼም ዝም ብሎ አንቀኝም። የሆነ የዘለለኝ ታሪክማ አለ። የምን ታሪክ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 እስቲ ስልኬን አቀብኝ። ሄሎ፣ ነገ በጠዋት እፈልግሃለሁ። ማንን ነው እፈልግሃለሁ ያልሽው? የጠረጠርሽው ነገር አለ እንዴ? አዎ፣ እውነቱ ላይ ደግሞ ደርስበታለሁ። እንዴት አመሻሽ? ደህና መሻል። እኔ ስመጣ ወሬ ነው የምትንሽ? ትንሽ ደከም አለኝ፣ ገብቼ ላረፍ ልበል። ደግሞም እኮ እድሜም አለ። በሉ ደህና። በጣም አምሮብሻል። እንዴት ነው? ሰርፕራይዝ አለኝ እንደ ማለት ማለት እንዲያምሩብሽ ከጠበቅሽኝ ልትነግሪኝ ወይ ልታሳይኝ የፈለግሽ ነገር አለ ማለት ነው። ምንም የተለየ የምነግርህ ነገር የለም። ፍቅሬን እንደሆነ ታውቀዋለህ። ዛሬ እንዲሁ ዝም ብዬ ልልበስ ብዬ ነው። ወደድከው? ምንም ብትለብሽ እወድልሻለሁ፣ የኔ ቆንጆ። በጣም ናፍቀሽኝ ነበር። ምን ይናፈቀ? አይንሽ፣ ከንፈርሽ። ሁሉ ነገርሽ ናፍቀኝ ነበር። እኔም ናፍቀኝ ነበር። እንዴት አደርሽ? አለው። እንዴት አደርክ? በሰላም ነው። እንደዚህ ችል ያልክ? ምንም አዲስ ነገር ስለሌለ ነው። ምን ነው፣ አለቃ አዲስ ትዕዛዝ አልወጣም እንዴ? ማለት ፍቅራቸውን ያቁሟል? አለ፣ አላለም። እንደውም ቶሎ እንድትጋቡ ነው የሚፈልገው። ደግሞ ሳት ነግርሽ፣ ምንድን ነው አንቺ ስለ በፊት ፍቅረኛ ስታወሪ፣ ሮዳ ስሪ ከድ አድርጋ ለዘድንግል ልካለታለች። እሷ ነች ወስዳ ሰምታው ከዘድንግል ጋር ያጣላችን። ከዚህ በኋላ በደንብ ብትጠነቀቂ ጥሩ ነው ከዚህ በኋላ ስህተት ካገኘችብሽ ከማን ላይ ቶሎ ኋላ ትል እሺ እጠነቀቃታለሁ እኔ ምልህ እማማንተ ጋር ነው ማታ ደውላ ፈልግሃለሁ አይለች አዎ ምን ተፈጥሮ ነው ትናንት ማታ በጣም ተናዶ አቶ ተስፋዬ አንቋት ነበር ምን ቋሚ ቢፈጠር ነው እኔ እንጃ ውጭ የሰሙት ነገር ይኖራላ ልክ ነሽ ይኖራል እረ፣ ገና ጠዋት እኮ ነው። እሺ፣ ቁጭ በልና እናውራ። ምን ተፈጥሮ ነው አልገባኝም። ቆይ፣ ተስፋዬ ምን ሰምቶ ነው እንደዛ አንቆ ሊገለኝ የነበረው? ምን አንቆ ሊገለኝ ነበረ? አዎ፣ ምን ሰምቶ ነው እንደዚህ ሆኖ። መቼም የሁሉ ነገር ሲፈጠር አላውቅም አትለኝም አይደል ገረመው ነው የነገረው? ምኑን ነው ገረመው የነገረው? አንቺ ለማስፈራራት ብለሽ የላክሽው ፋይል ተስፋዬ ላከው ነው የመሰለው። እናገረመው ምን አረገ ታዲያ? ለተስፋዬ ደውሎ እያሱ ያንቺ ልጅ መሆኑን ነገረው። ነገረው? አዎ ነገረው። ለምን ቀድሞ አልነገርከኝም? ቆይ ወዲያው እንደነገረው ለምን አልነገርከኝም? እሺ፣ ገሎኝስ ቢሆን ኖሮ? እኔ እዚህ ደረጃ ትደርሳላችሁ ብዬ አላሰብኩም ነበር። በአንድ ደርስስ ቆይ ምንም ነገር ሲፈጠር ንገረኝ አላልኩህም? ይቅርታ የእኔ ጥፋት ነው። ከሞትኩኝ ሁሉ ነገር ድብልቅልቁ ከወጣ በኋላ ያንተ ይቅርታ ምን ያደርግልኛል? እውነት ነው። ባይሆን ስለ መፍትሄው ብናስብ ነው የሚሻለው። ነገሩ ሳይፈጠር ነበር መፍትሄ የምንፈልገው። አሁን ሁሉም ነገር ካበቃ በኋላ መፍትሄ ከየት ይመጣል? ታውቂዋለሽ፣ ገረመው እንደሆነ ሰይጣን ነው። ቀድመ ነግራይም ቢሆን ኖሮ ሰይጣንነቱን አስረሳው ነበር። አይፈቃዱ ከሊያ ጋር ስትለያይ ጭራሽ ደደብ ሆንክ እንዴ? ከዚህ በኋላ አይደገምም። ምንም ነገር ሲፈጠር አሳውቅሻለሁ። እሺ አሁን ምን እናድርግ? ገረመው በገዛጩ ሰዓትን መርጧል። አልገባኝም።

ካህረን አላገኘኋትም አትዋሸኝ በገዛ ዓይኔ አይቼዋለሁ ቆይ ለምንድን ነው ያገኘኋት ጓደኛሞች አለ እንዴ ደግሞ ባገኛት ምን ችግር አለው? ችግርማ አለው ብታፈቅራት ያልካት ሴት ማግኘት የለብን ደግሞ የልሹ የለችም ብለህ አሁን ከእሷ ጋር መሆን አማረህ አንቺ እንዳሰብሽ እኮ አይደለም በቃ ስለተጠፋፋን ነው የተገናኘነው። ኔ በደንብ አውቃለሁ እኮ እሺ በቃ ከዚህ በኋላ አላገኛት ይሻላል ከዚህ በኋላ አንድ ላይ በያችሁ ወይም እንደተገናኛችሁ ብሰማ ነው ደሞ ለማን ነው የምትናገሪው? ለሮዳስ ነው እንዳገባ ኃላፊነት እንዳለብኝ ሁሉ ነው እነግራታለሁ። እሺ በቃ ከዚህ በኋላ አላገኘሁትም። ከተስማማን ጥሩ ለማንኛውም ነቃ ነቃ በል እደውልልሀለሁ። እሺ በቃ ቻው። ኧረ እባክሽ አታስቂ። አታግኛ አተላልችን። እንዴ። ምን የጀመረ መመላለሱ ነው ደሞ? በቀጡ አመት እንኳን ሳይሞላሽ እዚህ ቤት እኔና ትመላለሽ። ለሰላምና ለፍቅር ሁሉ ትመላለሽ ምንም አይመስለኝም፣ ግን አንቺ ለተንኮልና ለነገር ነው የምትመላለሽ። የምን ነገር እና ማጣላት ነው የምታወሪው? በይ በይ፣ እኔ እንደዚህ አይነት ነገር አይመቸኝ። ለዛ ነዋ እኔና ዘድንግልን ነገር ፈጥረሽ አጣላሽ። አንቺ እሱ ነገር ነው እንደ እውነታ ነው እንጂ ምኑ ነው እውነት? ዘድንግልን ባጣ ቆይሽ ማድረግሽ ነው። ተሳስተሻል። እኔ መቼም ቢሆን ዘድንግልን ባጣ ቆይኝ አላደርገውም። አሀ ስለዚህ ቅምጥሽ ነው ስነ ስርዓት ሮዳስ። በእኔና በዘድንግል መሃል ምንም ቢፈጠር ጣልቃ እንድትገቢ አልፈልግም። ለወንድሜ የምትመጥ ነው ሚስት እስከሚያገባ እኔ ከዘድንግል ህይወት መውጣት አልችልም። መቼ ነው ደግሞ ዘድንግል ወንድምሽ የሆነው? ግዴታትና ወንድም ለመሆን ከአንድ ማዕፀን መወለድ አለብን እንዴ? በጣም ቀልደኛ ነሽ። ታዲያ እንደ ወንድምሽ ካሰብሽው ለምን አፈቀርሽው? እሱ ያንቺ ጉዳይ አይደለም። እሺ ማሚዬ፣ እንዴት አደረግሽ? ደህና ነሽ? ደናነባል ሰሞኑን ፊትሽ ልክ አይደለም። ትንሽ ደሜ ጨምሮ፣ እሱ ነው ዚህ የሚያደርግ። አሁን ደህና ነሽ? ደህና ነኝ። ይልቅ አንቺ እንዴት ነሽ? ተሻለሽ? አዎ፣ ደህና ነኝ። ሆስፒታል ሄድሽ? ምን አሉሽ? አንድ ሆስፒታል ሂጅ፣ ዶክተሩ ሲቀበጣጥር ብዬ ትቼው ወጣሁኝ። ወይ የእኔ ልጅ፣ እንደው ምን ይሻልሽ ሲሆን። እኔ ምልሽ ግን ማሚዬ አንድ ጥያቄ ልጠይቅሽ ነበር፣ ግን እንዳትታዘቢ። አልታዘብሽም፣ ጠይቂ። ያቤ ዘድንግል ፍቅረኛ ብትሆን ትቀበያታለሽ? ዘድንግል ከመረጣት አዎ እቀበላታለሁ። ምን ነው እሷ እስከሱ ጋር ሆና የበፊት ፍቅረኛዋ ቢናፍቃት ፍቃት ይቅርታያታለሽ? አሁ አረግላታለሁ። እንዴ ለምን ልጅሽም ብቻ አታስብም? ምን የበፊት ፍቅረኛዋን ያሳስባታል? ናፍቆት ና ተብሎ የሚመጣ ሂድ ተብሎ የሚሄድ አይደለም። በዛ ላይ እሷም ሰውናት የመናፈቅ፣ የመርሳት፣ የማፍቀር፣ የመደሰት ስሜት ይኖራታል። ቆይ የሰማሽው አዲስ ነገር አለ እንዴ? አረ የለም፣ እንደውም ምናልባት በሚለው ነው። ምናልባት በሚለውም ቢሆን እንደዚህ አይነት ነገር አታስቢ። እሺ፣ በቃ መጥቼ እጠይቅሻለሁ። አሁን ልሂድ እንዴ? አሁን መተሽ? አሁን ልሂድ። ትናንት ኮዳው ቢ ስላሽ ስላልደወልኩልሽ በአካል መጥቼ የሚገርሽ ካልሽ፣ ይልቅ የህመምሽን ጊዜ አትስጭ፣ ቶሎ ታገኝ። እሺ እሱማ ልክ ነሽ ግን ህይወት እንዳሰብሻት አይደለችም ምን እንዴት አለው ህይወት ባላሰብሻት መንገድ ይቅርባይነት እና ሁሉም ነገር ከንቱ እንደሆነ ታስተምርሻለች። ይቅርበዩ እኔን አታይም እንዴ? የእህቴን ገዳይ ይበቀላለሁ ብዬሽ አቶ ተስፋዬ ቤት ገብቼ ይህ በልጃቸው ፍቅር ስወድቅ ምን ነው ደነገጥሽ? እኔ ነኝ አንቺ ነኝ የደነገጥነው አንቺ አስመሳይ። ለካ ቤቱን እንደዛ ስታምሽ የነበርሽው አንቺ ነሽ። ሮዳስ በፈጠረሽ፣ ይህንን ነገር ማንም እንዳያውቅ፣ ማንም እንዳይሰማ። በጣም ከባድ ሰው ነሽ። ቆይ እንዴት እንዴት ብለሽ ነው እሳቸውን ለመበቀል ቤት የገባሽው? በፊት ነበር። አሁን ግን ተጸጽቼ ሁሉንም ነገር ትችዋለሁ። እባክሽ ሮዳስ ለማንም ትንፍሽ እንዳትይ። እስቲ ሙሉ ታሪኩን ንገሪ። በቪዲዮ ያየሻት ልጅ እህቴ ነች። አቶ ተስፋዬ ገጭተው ስላመለጡ ነበር ለመበቀል የገባሁት አሁን ግን በቀሌን ሁሉ ትቼ ቤተሰብ ሁኛለሁ። አድናቅሽ ነኝ፣ ማንም ያልጠረጠራት ምርጥ ሴረኛ ብይሻለሁ። ምንም በይን፣ ብቻ ሚስጥር ያዥልኝ፣ በፈጠርሽ እባክሽ ሮዳስ። ከኔና ከዘድን ውጭ የፈለግሽውን ነገር አደርግልሻለሁ፣ እባክሽ። እንቺ ሚስጥር አድርጌ የሚዝልሽ እኮ በጣም ትልቅ መረጃ ነው። ስለዚህ አንቺን በትልቁ ነው መክፈል ያለብሽ። እባክሽ ሮዳስ፣ በሁለት አይነት ያትፈትኝ፣ እባክሽ እንዴት አንች ነገርሽው፣ ሽ እኔ ሄዳ አልኩትም። አማሞ እኩል ነው። ስለዚህ በፈጠረሽ ተይ። ምንድን ነው አ? አይ ምንም፣ እንዲሁ ነው ማሚ። ህያብ ለምንድን ነው ብሯ ስለወደቅሽው? ለምንም እውነቱን ንገሪያት እንጂ የምን እውነት ነው ሮዳስ? ተይ እንጂ ካልሆነ በቃ እኔ ልንገርሻ። እሺ ንገሪኝ። በፈጠረ ሽ፣ ሮ ድረስ ዝም በይ፣ እነግራታለሁ። ህያብ ዝም በይ፣ እሷ እውነቱን ትንገረኝ። ለምን መሰለሽ ግሬስር የወደቀችው፣ እስከዛ ድረስ ላጠፋሁት ጥፋት፣ ለተማታሁትም ጥፊ፣ እስካሁን ድረስ ላደረግኩሽ ነገር ሁላ ይቅርታ በይኝ ብላል። ግሬስር የወደቀችው እንደዚህ አይነት ሰው አይደለሁም። እስካሁን ሳላውቅ መገወጥ ለሆንኩብሽ በጣም ይቅርታ ብላኝ ነው እንግዲህ። ግሬስር የወደቀችው፣ ኧረ እማማ፣ ያጠፋሁት ነገር እኮ አሳፍሮኝ ነው። ዋናው መጸጸትሽ ነው። ይመግች

ሰይ እንኳን በሰላም ገባሽ የኔ ልጅ አዎ ገብቻለሁ ሰላሳ አውቀዋት ብዬ እኮ እሺ የእኔ ልጅ ታዲያ ወደ ቤት ከመግባትሽ በፊት ላገኝሽ ቀድሜ ከአንድ ሰው ጋር የያዝኩት ቀጠሮ አለ ግን ነገ መገናኘት እንችላለን እንደዛም ካልሽ ጥሩ የኔ ልጅ ግን በእግርሽ ነው የምትመጪው ማለት በነጻነት አዎ ከዚህ በኋላማ ዊልቸር የሚባል ነገር የለም በነጻነት በእግሬ ነው የምመጣው ህይወትሽንና በዙሪያሽ ያሉትን ሰዎች በድዬ ነበር አሁን ግን አንቺም እነሱም እፎይል ትሉ ስለሆነ ደስ ብሎኛል ተመስገንማ ለማንኛውም ደውሉታለኝ እሺ ነገ ደግሞ ስንገናኝ በሰፊው እናወራለን መልካም ቀን ተመስገን